ሰላምታ ዛሬ በኢትዮጵያ የውርስ ህግ ውስጥ እጅግ በጣም ወሳኝ የሆነ ነጥብ አናንሳለን። አዎ የይርጋ ጊዜ ገደብን በተመለከተ ማለት ነው። ልክ ነህ። በተለይ የውርስ ንብረት ይጣራልኝ ጥያቄ በጊዜ ገደብ ይታገዳል ወይስ አይታገድም የሚለው። እናም ይህንን የምንወያየው በአንድ የሰበር ሰሚ ችሎት ውሳኔ ላይ ተመስረተን ነው። እውነት ነው። መረጃውን ያዘጋጀልን የህግ ባለሙያ አብርሃም ዮሐንስ ሲሆን የምንመረምረውም የሰበር ሰሚ መዝገብ ቁጥር 33 አራት 0 0 33 አራት 0 0 እሺ እንግዲህ ክርክሩ እንዴት ነው የተነሳው ያው ተጠሪዎች አቶ ናስር አማን እና አቶ ማህሙድ አማን ናቸው አባታቸው አቶ አማን ይስሐቅ ከሞቱ በኋላ በጣም ቆይቶ ነው መሰለኛል ከ34 ዓመታት በኋላ አዎ ከ34 ዓመታት በኋላ ነው ወንድማቸው በሆኑት በአመልካች አቶ አወል አማን ላይ የውርስ ንብረት ይጣራልን ጥያቄ ያቀረቡት። 34 ዓመት ማለት በጣም ረጅም ጊዜ ነው። በጣም። አመልካቹ አቶ አወል አማን በበኩላቸው ይህንን ተቃውሞ ምክንያታዊ ነው። አዎ። የአባታቸው ሞት መስከረም 29 1961 ዓመት መሆኑን ገልጸው ይህ ጥያቄ የቀረበው ከሰላሳ አራት ዓመት በኋላ ስለሆነ በይርጋ መታገድ አለበታሉ። ይሄ የይርጋ የመጀመሪያ ደረጃ መቃወሚያ የሚባለው ማለት ነው። በትክክል ያው አንድ መብት በሕግ በሰፈረው ጊዜ ካልተጠየቀ የሚታገድበት ሁኔታ በሕግ ነው። የስር ፍርድ ቤቶች ግን እዚህ ጋር ነው ትንሽ የሚገርመው ማለት የፌዴራል የመጀመሪያ ደረጃና ከፍተኛ ፍርድ ቤቶች ይህንን የይርጋ መቃወሚያ አልተቀበሉትም አልተቀበሉትም ለምን ምክንያታቸው ደግሞ ጥያቄው ንብረት እንዲጣራ ነው እንጂ ንብረቱ ይሰጠን ወይም እንቃፍል የሚል አይደለም አ ስለዚህ የማጣራት ጥያቄ በራሱ በይርጋ አይታገድም የሚል አይነት አቋም ያዙ የሚገርም እይታ ነው የስር ፍርድ ቤቶች አቋም የማጣራት ጥያቄ የጊዜ ገደብ የለውም የሚል ነበር ማለት ነው። ግን ጉዳዩ እዚሁ አላበቃም አይደል? በፍጹም አላበቃም። ጉዳዩ ወደ ላይ ሄዶ ለፌዴራል ጠቅላይ ፍርድ ቤት ሰብር ሰሚ ችሎት ቀረበ። በመዝገብ ቁጥር ቀደም በጠቀስ ነው። አዎ፣ በመዝገብ ቁጥር 33200 እና ችሎቱ ዋናውን ጭብጥ ያደረገው ይሄኑ ነው፣ የውርስ ይጣራልኝ ጥያቄ በይርጋ ቀሪ ይሆናል ወይስ አይሆንም የሚለውን። እሺ፣ ሰብር ሰሚ ችሎቱ ምን አለ? እዚህ ጋር ነው እንግዲህ የሰብር ችሎቱ የተለየ ትንታኔ ሰጠው። መጀመሪያ የውርስ ሕጉን ራሱን ሲመለከት ለውርስ ማጣራት ጥያቄ እኮ ምንም አይነት ግልጽ የጊዜ ገደብ አላስቀመጠ። ውርስ ሕጉ ላይ የለም የለም። ያው ህርጉ ዝም ብለዋል በዚህ ጉዳይ ላይ እና እና እንደዚህ አይነት የህግ ክፍተት ሲኖር ወደ ጠቅላላ የህግ መሮች መሄድ ግድ ይላል። እውነት ነው። ስለዚህ ችሎቱ ወደ ጠቅላላው የፍትሐ ብሔር ሕግ ድንጋጌዎች ነው ያማራው ይህኛው አንቀጽ ላይ በተለይም የፍትሐ ብሔር ሕግ ቁጥር 1677 ንዑስ ቁጥር 1 1677 ንዑስ ቁጥር 1 ይሄ አንቀጽ ምን ይላል መሰለሽ? ከውል ውጪ ለሚመነጩ ግዴታዎችም የውል ህግ ጠቅላላ ድንጋጌዎች ተፈጻሚ ይሆናሉ ይላል። አሀ። ስለዚህ የውርስ ጥያቄ ከውል ውጭ ስለሆነ የውል ህግ ጠቅላላ ድንጋጌዎች ይመለከቱታል። በትክክል ያው የውርስ መብት የሚመነጨው ከውል ሳይሆን ከህግ ስለሆነ ማለት ነው። በዚህ መነሻነት ነው እንግዲህ ችሎቱ ቀጥታው ወደ ፍትሐ ብሔር ህግ ቁጥር 1845 የሄደው። እሱ ምን ይላል ያ አንቀጽ ደግሞ ጠቅላላ የአስር ዓመት የይርጋ ጊዜ ገደብ ያስቀምጣል። ለማንኛውም አይነት መብት ጥያቄ ማለት ነው። ሌላ የተለየ የጊዜ ገደብ በህግ ካልተቀመጠለት ለማንኛውም አይነት ጥያቄ ተፈጻሚ የሚሆን ጠቅላላ ይርጋ ጊዜ ነው። ስለዚህ ስለዚህ ይሄ የአስር ዓመት የይርጋ ጊዜ ለውርስ ማጣራት ጥያቄም ተፈጻሚ ይሆናል ብሎ ወሰነ። ሰበር ሰሚ ችሎቱ ወሳኝ ነጥብ ነው። ይህ ማለት እንግዲህ ተጠሪዎች ጥያቄያቸውን ያቀረቡት አውራሹ ከሞቱ ከ34 ዓመታት በኋላ ስለሆነ በጣም አልፏል ማለት፣ የአስር ዓመቱ የይርጋ ጊዜ ከረጅም ጊዜ በፊት አልፏል ማለት ነው። በትክክል እናም፣ ሰበር ሰሚ ችሎቱ የስር ፍርድ ቤቶች ያንን የይርጋ መቃወሚያ ሳይቀበሉ መቅረታቸውን መሰረታዊ የህግ ስህተት ነው ብሎታል። መሰረታዊ የህግ ስህተት አዎ እንዲህም ብሏል በጥቅሱ ልንገራችሁ የተጠየቀው ዳኝነት የውርስ አጣሪ ተቋቋሞ ንብረት ለመከፋፈል እስከሆነ ድረስ ይሄው ጥያቄያቸው በሕግ በተቀመጠ የጊዜ ገደብ ካልቀረበ በይርጋ ማይታገደበት ምክንያት አይኖርም ግልጽ ነው አክሎም ጥያቄው ይርጋ የለውም ማለትም የይርጋን ዓላማ ውጤት አልባ ከማድረግ የተለየ አይሆንም ብሏል ስለዚህ የመጨረሻው ውሳኔ ምን ሆነ የስር ፍርድ ቤቶች ውሳኔ ምን ሆነ የመጨረሻው ውሳኔ የሰበር ሰሚ ችሎቱ ኅዳር 11 ቀን 2001 ዓ.ም ነው ውሳኔውን የሰጠው። በዛ ውሳኔ የስር ፍርድ ቤቶችን ውሳኔዎች በሙሉ ሽሯቸዋል። ይህንም ያደረገው በፍትሐ ብሔር ሥነ ሥርዓት ህግ ቁጥር 348 ንዑስ ቁጥር 1 348 ንዑስ ቁጥር 1 መሰረት ነው። ተሸሯል ማለት ነው። አዎ። እና የተጠሪዎች የውርስ ይጣራልኝ አቤቱታም በ10 ዓመቱ የይርጋ ጊዜ መሰረት ቀሪ ሆኗል። ታግዷል። ማለት ነው። የውርስ የማጣራት ጥያቄያቸው በይርጋ ቀሪ ሆነ። በትክክል። እንግዲህ ከዚህ የሰበር ሰሚ ችሎት ውሳኔ ከመዝገብ ቁጥር 332 እዛ የምንረዳ ቁልፍ ነጥብ ምንድን ነው? ዋናው ነጥብ የውርስ ሀብትን ለማጣራትም ሆነ ለመካፈል የሚቀርብ ጥያቄ ያው አውራሹ ከሞተበት ቀን አንስቶ በሁሉት አስር ዓመታት ውስጥ መቅረብ አለበት የሚለው ነው። ይደዋ መሰረቱ የፍትሐ ብሔር ህግ ቁጥር 1845 ነው። ልክ ነሽ። ይህ ውሳኔ እንግዲህ የውርስ ጥያቄዎችን መቼ ማቅረብ እንዳለብን ግልጽ አቅጣጫ ያስቀምጣል። በጣም ግልጽ አድርጎታል። የአስር ዓመት ገደብ አዎ። ግን እዚህ ላይ አንድ ጥያቄ አይነሳም? ምንድን ነው? ይህ የአስር ዓመት የይርጋ ገደብ ካለፈ በኋላስ ወራሾች በንብረቱ ላይ ምንም አይነት መብት አይኖራቸውም ማለት ነው? ጥሩ ጥያቄ ነው። በተለይ ደግሞ ንብረቱ በሌላ ወራሽ እጅ ለረጅም ጊዜ ከቆየ በኋላ የየይርጋ ጊዜ ገደብ ማለፉ ብቻ ሌሎች ሊኖሩ የሚችሉ የመብት ጥያቄዎችን ሁሉ ይዘጋል ወይ? ያው ይህ የራሱ የሆነ ሌላ የህግ ክርክር ሊያስነሳ የሚችል ነጥብ ነው። የይርጋው ማለፍ የባለቤትነት መብትን ሙሉ በሙሉ ያስቀራል ወይስ የማጣራትና የመከፋፈል ጥያቄን ብቻ ነው የሚመለከተው፣ የሚለው ውስብስብ ነው። አዎ ይህ እንግዲህ ለወለፊት ውይይትና ምልባላትም ለሌላ የህግ ትንታኔ በር የሚገፍት ነጥብ ይመስለኛል። በእርግጥ ለዛሬው ግን ዋናው መልእክት የ10 ዓመቱ ገደብ ነው። አዎ በፍትሐ ብሔር ህግ 1845 መሠረት